ሰላም ጤና ይስጥልኝ የተከበራችሁ የኩሩ ኢንተርቴይንመንት ቤተሰቦች እንደምን አላችሁ? እኔ ደህና ነኝ ፈጣሪ የተመሰገነ ይሁን። እንግዲህ ዛሬ ይዤላችሁ የመጣሁት ደግሞ አዲስ ፓስፖርት ለማውጣት ያሰባችሁ ካላችሁ መረጃ ይዤላችሁ መጥቻለሁ ማለት ነው። እንደዚህ አይነት እና ጠቃሚ ጠቃሚ የሆኑ መረጃዎች በዚህ ቻናል ስለምለክ ሰብስክራይብ በማድረግና ይህን ቪዲዮ ላይክ ኮሜንት፣ ሼር በማድረግ ተባበሩኝ ማለት ነው። አበረታቱኝ። እንድሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ፣ እንደተለመደው ጻፉልኝ ማለት ነው። ቀጣይ ይዤላችሁ የምመጣው ደግሞ ፓስፖርት እንዴት በስልክ ኦንላይን ቁጭ ብላችሁ ቤታችሁ እንዴት መሙላት እንደምትችሉ ሌላ ሰው ጋር ለመሄድ ለመሙያ ብር አንድ ሺህ ሁለት ሺህ ከምታወጡ እንዴት በነፃ በስልካችሁ እንደምትሞሉ አሳያችኋለሁ ማለት ነው። አዲስ ፓስፖርት ለማውጣት እንደበፊቱ በመታወቂያ በኖርማል መታወቂያ ቀርቷል ማለት ነው። ናሽናል አይዲ ያስፈልጋል ማለት ነው። እንዴት እንደምትሉ ደግሞ አሳያችኋለሁ ማለት ነው። ቪዲዮው የሚያስፈልጉ መረጃዎች መጀመሪያ ኖርማል መጀመሪያ የምትኖሩበት ክፍል ሀገር ከሆነ እንደዚህ አይነት መታወቂያ ካላችሁ ይሄ ያስፈልጋል። በሁለተኛ ደረጃ ናሽናል አይዲ ያስፈልጋል ማለት ነው። ግዴታ ነው። ይሄ ከሌለ የሞላችሁም ካላችሁ አሁን ከሰኔ አንድ በኋላ የሞላ ካለ መውሰድ አይችልም ማለት ነው። ፓስፖርት አሻራ መስጠት አይችልም ናሽናል አይዲ ይጠየቃል ማለት ነው። ከዛ በመቀጠል ምንድነው የልደት ሰርተፍኬት ነው የሚያስፈልገው የልደት ሰርተፍኬት ከጨረሳችሁ በኋላ ይሄ ሶስቱ መረጃ ግዴታ የሆነ መረጃ ነው ማለት ነው። በጣም ጥንቃቄ ልታረጉ የሚገባው ነገር ምንድነው የናሽናል አይዲያችሁ መታወቂያ እና የኖርማል መታወቂያችሁ የልደት ካርዳችሁ የትውልድ ዓመተ ምሕረቱ ተመሳሳይ መሆን አለበት። ምንም ሚስቴክ እንዳትሰሩ። ከ22 አመት በታች ባታደርጉት ጥሩ ነው። ከ22 አመት በላይ አድርጉና ሙሉ አስተካክላችሁ መረጃችሁን ሙሉ ማለት ነው። ከዛ ውጪ ለመውሰድ ስትሄዱ ምንድነው የሚሰጣችሁ ልክ እንደሞላችሁ፣ ታካ እንደሞላችሁ እንደዚህ አይነት ወረቀት ፕሪንት አድርጋችሁ መያዝ አለባችሁ ማለት ነው። ይህንን ወረቀት መያዝ አለባችሁ። ልክ ይህን ወረቀት ከያዛችሁ በኋላ ልክ እንትኑ ሲደርስ ቀጠሯችሁ፣ የፓስፖርት ቀጠሯችሁ አሻራ ለመስጠት ስትሄዱ ደግሞ ያንን ኮፒ አድርጋችሁ በዚህ መንገድ ነው ይዛችሁ የምትሄዱ ማለት ነው። በብላክ ኮፒ አድርጋችሁ እንጂ ኖርማል ይሄኛውን ኦሪጂናሉን አይደለም ይዘችሁ የምትሄዱ። እሺ፣ ፋሚሊ ልትቀበሉ ስትሄዱ ደግሞ በፊት የነበረው ወይም አሻራ ልትሰጡ ስትሄዱ በፊት የነበረው ኢሚግሬሽን ጎተራ አካባቢ ያለው የለም፣ እሱ ተቀይሯል ማለት ነው። ሜክሲኮ ነው የምትሄዱት ኢሚግሬሽን አለ። እዛ አካባቢ ስትሄዱ ኢሚግሬሽን ብላችሁ ማታውቆለካላችሁ ብትጠይቁ ያሳዩችኋል ማለት ነው። እዛ በመሄድ ያሳዩችሁን መረጃ ናሽናል አይዲያችሁን፣ መታወቂያችሁን፣ እና የልደት ካርዳችሁን እና ያስቀጠራችሁበትን የወረቀቱን በብላክ ኮፒ ያደርጋችሁ እሱን ነው ማለት ነው ይዛችሁ የምትሄዱት እና ደግሞ በጣም ጥንቃቄ የምታደርጉት ነገር ቀን እንዳያልፍባችሁ በፈረንጆቹ ምናምን ነው የሚጻፈው ላይ ላይ እንዳትሸወዱ በፈረንጆቹ ሰኔ ሁለት ከሆነ ግንቦት ምናምን ላይ ነው ማለት ነው የምትሄዱ ግንቦት ሀያ ምናምን ላይ በእኛ በኢትዮጵያውያን አቆጣጠር አስባችሁ ሄዱ እንዳትሸወዱ አንድ ቀን ካለፋችሁ ጭራሽ አይሰጧችሁም ማለት ነው በሁለተኛው ቀን መግባታችሁም አሻራ መስጠታችሁም ድጋሜ ነው የምታስቀጥሩት ማለት ነው ይህን ነገር በጣም ጥንቃቄ አድርጎ ለማለት ያክል ነው አመሰግናለሁ